ጉድ፣ ቤተሰብ ጉድ ነው የምነግራችሁ ነገር። ጉድ ጉድ ጉድ ጉድ በሉ። እነዚህ ልጆች ማለት ነው፣ ጋይስ እየሰሩ ያሉት ነገር ገብታችኋል? ገብታችኋል? አልገባችሁም? እኔ ግን እውነታውን አሁን አወጣዋለሁኝ፣ ዛሬ ሁሉ ጊዜ ደብቄ ደብቄ ደብቄ፣ ኦኬ፣ ደብቄ ደብቄ። ስለ ልጅቷም ስለ ሁሉም ነገር እውነቱ መውጣት አለበት። ማለት በቃ ሲቀጥል ደግሞ አብረው አይደለም የሚያድሩት፣ ግን አልጋው ላይ ያየሁትን አይቻለ ያየሁት ነገር አይቻለው። ያየሁትንም ከመናገር ወደኋላ አልልም። ምክንያቱም ያየሁትን ነገር መናገር የምፈልገው ነገር ምንድ መሰላችሁ? ቡርኬና ሀይሚ መጀመሪያ በቪዲዮ ላይ ልንገራችሁ፣ ስለ ቪዲዮ አስተያየት ልስጣችሁ እኔ የታየኝን፣ እናንተም ደግሞ ቪዲዮ ላይ ሀሳባችሁን። ያው የሆነ ነገር ይገባችኋል ብዬ አስባለሁ። እነዚህ ልጆች ይዋደዳሉ። ነገር ግን በመሀላቸው የሆነች ሴት አለች። ያቺ ሴት ደግሞ ሀይሚም ታውቃታለች፣ ቡርኬም ያውቃታል። ገባችሁ? የቡርኬ የቀድሞ ፍቅረኛ ናት። ነገር ግን አሁን ኦረዲ እሱ የተለያዩበትን ኬዝ ምናም መረጃ ደርሶኛል። በእርግጥ ግን አሁን ያሉበት ሁኔታ የዛሬው ቪዲዮ ሳየው ማለት ነው፣ ሀይሚ መኝታ ክላሷ ላይ ገላዋን እየታጠበች ቡርኬ ገባ ማለት ነው። ቢያንስ እንኳን አሁን አስቡት፣ አልጋዋ ላይ ያየሁትን ነገር አይቻለሁ። ቢያንስ እንኳን ያንን አንስተው እንኳን ቪዲዮ ቢቀርጹ እሺ፣ ችግር የለውም። ለማንኛውም ከቪዲዮ ያየሁትንም አሳያችኋለሁ። ኤንዌስ ጥሩ ነው፣ ምንም ማለት አይደለም። ሀይሚን ቡርኬ ፈትኗታል፣ ፈተናዋን አልፋለች። ሀይሚ ወንድ አትፈልግም። እኔ እንደተረዳሁት ከሆነ ሀይሚ ወንድ አትፈልግም። በጣም ክብሯና ንጽህናዋን ጠብቃ መኖር የምትፈልግ ሴት ትመስለኛለች። ምክንያቱም ከቪዲዮ እንደተረዳሁት ማለት ነው። ምክንያቱም አንዳንድ ሴቶች ወንዶቹን አሁን ለምሳሌ ፍቅረኛቸውን ለማስደሰት ብለው የሆነ ነገር የሚያደርጉ ሴቶች ይኖራሉ። ታውቃላችሁ፣ ይህ ግልጽ ነው። ምንም የሚዋሽ ነገር የለም። ሁሉ የሚያመላችሁ ነገር ነው። ነጭ ነጩ ነው የማወራው። ለማንም ምንም አልደብቅም። ለማንም ምንም አልደብቅም። የሚፈልጉ ሴቶች አሁን ለምሳሌ ለፍቅረኛቸው ሲሉ ዋጋ የሚከፍሉ አሉ እኮ፣ ከቤተሰው የሚለያዩ፣ ከቤተሰው የሚርቁ፣ ምን የሚሉ ምናምን። እሷ ግን ክፈሏ ድረስ ገብቶ እንኳን እንዴት ደንግጣ እየሮጠች ድጋሚ ወደ ሀማም፣ ሶሪ ወደ ባትሩም ሶሪ፣ ያ ባትሩም ሮጣ ገባች ማለት ነው፣ ወደ መታጠቢያ ክፍል ማለት ነው። ሶ ያ ምንድን ነው የሚያመለክተው መሰላችሁ? በቃ እንደማትፈልግ ላይክ የሆነ ስቴፕ ወይም ደግሞ እሱ ፍቅሩን እስኪገልጽላት ቤተሰቡ እስኪያውቅ ድረስ ፋይናሊ ይፋ የወጣ ነገር እስኪያሳያት ድረስ ከሱ ጋር እንግዲህ ያው ምንም አይነት የጠቅጠቅ ፕሮግራምም ሆነ ነገር የላቸውም ማለት ነው። ዛሬ እንደተረዳሁት ማለት ነው፣ ለእኛ እንደነገሩን ማለት ነው። ፕራይቬታቸው ላይ ደግሞ እኛ ከካሜራ ጀርባ እንዴት ነው አብረው ነው የሚኖሩት ምናም ብላችሁ ትላንት አንዳንድ ልጆች ቴሌግራም ላይ ጻፋችሁልኝ፣ ኮመንትን ላይ በጣም ብዙ ልጆች አብረው እኮ ነው የሚኖሩት ለእኛ ነው እንጂ ምናም ብላችሁኛል ማለት ነው። አብረው ስለመኖራቸው ስለማለመኖራቸው እኔ ዛሬ አልጋ ላይ ያየሁት ነገር አለ ካሜራ ውስጥ የገባባቸው ማለት ለእኛ ለማሳየት ብለው ግን እነሱ ሳያዩ ካሜራ ውስጥ የገባ ነገር አለ። ለምሳሌ ካሜራ ውስጥ የገባው ነገር ምንድን ነው ብላችሁ ብትጠይቁኝ፣ አልጋው የአንድ ሰው አልጋ ነው። እንግዲህ እዛች አልጋ ላይ መቼም እንትና ብሩክ በጣም ረጅም ነው፣ ፊዚካሊ በጣም ረጅም ነው። ሶ ያ አልጋ ለሁለት ሰው ይበቃል ብዬ አላስብም። ኦልሞስት ለአንድ ሰው የሚበቃ አልጋ ነው። ከሜትር ከሀያ በታች የተሰራ ሜትር ከአስር የሆነ አልጋ ነው። ሜትር ከአስር ላይ ወንድና ሴት መተኛት አይችልም። ኢቨን ትራሱ ራሱ አንድ ትራስ ነው ያየው። ስለዚህ ሁለቱ አንድ ላይ ነው የሚኖሩት ብዬ አላስብም። ምክንያቱም አንድ ላይ ቢኖሩ ምንም አላጡም። እግዚአብሔር ይመስገን ሜትር ከሀምሳ አልጋ ላይ የሆነ ነገር ላይ ምናምን ምናምን ምናምን ነገር ታየዋቸዋላችሁ። ቢያንስ እንኳን ማለት ነው ገባችሁ? ሰው አልጋቸው ራሱ ይናገራል ለማለት ፈልጌ ነው። ስለ ልጅቷ ስለ ልጅቷ እየተወራ ያለው ነገር ስለ ልጅቷ ፎርጌት ታርጉ። በእርግጥ ልጅቷ በጣም ብዙ ሴራዎችን እያሴረችባችሁ ነው። በጣም ብዙ ነገር እናንተን ለመለያየት ለመከፋፈል ብዙ ጥረት እያደረገች ነው። ነገር ግን እናንተ ጉዟችሁን ከመቀጠል ወደኋላ እንዳትሉ እንዳትሉ በቃ እንዳትሉ። እኔ ሀይሚ ዛሬ አሳዝናኛለች። ውጣልኝ፣ በቃ ውጣልኝ እያለች ስትለምነው ነው በጣም ነው ያሳዘነችኝ። ደግሞ ቲኒ ጥዬ ናት። እናንተ ሀይሚ በጣም በሻወር ፎጣ በጣም ሚጢጥዬ ሆና ነው የታየችኝ ዛሬ። ወይስ ለእኔ ብቻ ነው ወይስ ለእናንተም ነው? አሳዘነችኝ፣ ደግሞ ስትለምነው ምናምን። ቡርኬ ግን ሲያብሩ ነበር፣ ሲገፈትራት ትራት የነበረው ቀተና አንዱ ምናምን ነገር ነው የሚመስል። አይታችኋል? እሷ ግን ደንግጣለች፣ የእውነት ደንግጣለች። እንኳን እሱ እኔ ራሱ ሲገፈትራ ደነገጥኩኝ። ታውቃላችሁ እናንተ ባዶ ቤት ውስጥ የሆነ ወንድ ገብቶ ሲገፈትራችሁ ምናምን፣ ነገር የምትወዱት ሰው ገብቶ ያለ ፕሮግራማችሁ ገፍትሮ አልጋ ላይ ሲያስተኛችሁ እስኪ ሴቶች ምን ይሰማቸዋል? ዋት ዩ ሀ ፊሊንግ? እስኪ የተሰማችን ፊሊንግ እስኪ ጻፉልኝ ፕሊዝ። እንዲህ በጣም ነው የሚያስደነግጠው። በጣም በጣም ከባድ ነው። እና በዚህ አጋጣሚ ሳላደንቅሽ አላልፍም የኔ ውድ። እና ደግሞ አልጋ ላይ ምን አየሽ? ምንድነው? ምናምን ላላችሁ አልጋቸው የአንድ ሰው ነው። ካልጋዋ ደግሞ ወደዛች ጋር ደግሞ የሆነች ነገር አይቻለሁ ግን አልነግራችሁ፣ አልነግራቸው ምክንያቱም ያው የሴት ነገር ስለሆነ መናገር አልፈልግም። እና ክላሷ ነው፣ የራሷ ክላስ እንደሆነ ያስታውቃል። የሴት ነገር ነው ያስቀመጠችበትም። ሌላ ምንም አዲስ ነገር የለም ጋይስ። ይሄ ነው ያለው ነገር። ሁላችሁም ለዚህ ቤት አዲስ ከሆናችሁ ላይክ፣ እንዲሁም ሼር፣ እንዲሁም ሰብስክራይብ ማድረጋችሁን ፕሊስ እንዳትረሱ። እኛ በሚለቁት ቪዲዮ ላይ ሀሳብ አስተያየታችንን ነው የምንሰጠው። እናንተም የተመቻችሁ ሀሳብ አስተያየቶች ስንሰጥ ከተመቸናችሁ እንደነገርኳችሁ ላይክ አርጉ። እኛ ቪዲዮ ስንሰራ ሜንሽን አርገን እነ ቡርኬን፣ ሀይሜን ስንሰራ በዚህ አጋጣሚ እኛም ብቻ ሳይሆን እነ ሀይሜንም ቡርኬንም እየጠቀምን መሆናችንን እንዳትረሱ። በጣም ብዙ ጠላቶቻቸውን የምንጋፈጠው እኛ ነን፣ እኛ ትንንሽ የቱበሮች ማለት ነው። ምክንያቱም ለጠላቶቻቸውን መልስ የምንመልሰው እኛ ነን። ጥሩ ነገር ሲሰሩ የምናሞግሳቸው እኛ ነን። ስለዚህ እኛ ማለት የእናንተ የሁላችሁም ኮማንተሮች ድምፅ ነንና ላይክ እና ሼራችሁ፣ ሰብስክራይባችሁ እንዳይለየን። እኛንም በቃ አሳድጉን። እኛ ራሱ የስደት እህቶቻችሁ ነን እና ብንጠቅማችሁም ባንጠቅማችሁም አሳድጉን።